ወንድም መከታ ወንድም የአባቶች ምትክናቸውና ኑሮልን ወንድሞቻችን በሙሉ እንዲሁም ደግሞ የብሩኬና የአይሚ መከታዎች እንግዲህ እንዳያቸዋቸው ናቸው ያለውን ነገር እስካሁን ዝም ብለው ነበር። ትናንትም ቪዲዮ ሰርተዋል። በትናንቱ ቪዲዮ ያው አልሰራውም በነሱ ግን በጣም ደስ ብሎኛል፣ መተውም ስለዛ ስለተናገሩ ማለት ነው። ምክንያቱም አንዳንዴ የሆነ አንዳንድ ነገሮችን ስናደርግ ዝም ተከተባልን፣ ጸጥ ከተባለን ትክክልንን ብለን ስለምናስብ ብዙ ነገሮች ልናደርግ እንችላለን ግን ደግሞ አይ ይሄ ትክክል አይደለም። እዚህ ጋር ቆሚ ስትባሉ ደግሞ የትኛውን ውስጥ ብላችሁ ቆማችሁ ማሰብ ስለሚቻል ማለት ነው ሀይሚና ብሩኬንም ሆነ እንዲሁም ዳና ሶሴንም ሆነ ወጣው ስለተናገሩ ደስ ብሎኛል። ምክንያቱም ቪዲዮውን በደንብ ስለሚያዩት ማለት ነው። ማንም ሰው ቪዲዮ ላይ ዩቱ ላይ የሚለቀቅ ቪዲዮዎችን በሙሉ ያያል። ይህንም በደንብ አድርጋችሁ ማወቅ አለባችሁ። በውስጥ ላትገናኙ ትችላላችሁ። በአካል ላትገናኙ ትችላላችሁ። ግን ዩቱ ላይ የሚለቀቀውን ቪዲዮ ሁሉም ሰው ውጭ ብሎ ያያል። አይደለም ቪዲዮ መለቀቅ ቀርቶ ኮሜንትን በደንብ አድርገው ነው የሚያነቡት። አንዳንዴ ኮሜንቱ የትኛው ኮሜንት ያመዝናል ብሎ ባመዘነው ኮሜንት ልክም ነው ደግሞ ፍራንክም ከጀመሩ የሚሄዱበት ማለት ነው። ይህንን አትርሱ። ለዛ ነው አንዳንዴ ኮሜንት ሰጠ ወይ ደግሞ ነገሮችን ስትሉ አስተካክሉ የምለው ማለት። እንዴት አለ መሰላችሁ የሰው ልጅ ከመጠን በላይ የሚወደው ሰው ሊኖር ይችላል፣ እንዲሁ ኖርማል የሚወደው ሰው ሊኖር ይችላል። ወይ ደግሞ አንዳንዴ እንዴት ነው ይሄ የሆነ ሁሉም ሰው ልክ አለው እስከዚህ ልክ ኖርማል ብሎ ሊያስብ ይችላል። ከዛም በላይ ከሆነበት ደግሞ ያን ነገር መቋቋም አይችልበት ነገር አለ። አሁን ለምሳሌ ትናንት ላይ የተሰራው ቢሎ ብዱ የሚያናድድ ነገር አለው፣ የሚያበሳጭ ነገር አለው ምናምን። ነገር ግን በቃ ይህ ድንድ ነው ብለን የሚያናድድ የሚያናድደው እና መጥፎ መጥፎን ነገር እናውጣው ከተባለ በቃ ነገሩን እያጋንንን ነገሩ እየተባባሰ እንዲሄድ ማድረግ ነው። እየቻለን ያለ ነው እንችል፣ እናስታረቃቸው ደግሞ ነገሩ እንዲትሆን እናደርጋቸዋለን ማለት አይደለም። ሰላም ሰላም ሰላም ውድና የተከበራችሁ የሙቤት ቤተሰቦች እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ በዘት ተረፍርፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። እንግዲህ ዛሬ ትናንትም እለኛውና ሀብ ማስጠንቀቂያ እየሰጡ ይገኛሉ። ሀብዬ ደግሞ ስቶሪ ያደረገችውን ካያችሁት፣ የሰው ልጅ ሚስጥራችሁ ለራሳችሁ ያዙ፣ የእኔ ሰው ያላችሁት የራሱ የሆነ ሰው አለው የሚል መልክት አስተላልፋለች እና ኦፍ ኮርስ ትክክል። ሀይ ሚዬ ሁሌ የምናገራለሁ እኔ ማለት የራሳቸውን ሚስጥር ካላችሁ ራሳችሁ፣ ምክንያቱም ለእኔ ነግራችሁኝ እናንተ ራሳችሁ ያልቻላችሁት ሚስጥር እኔም አልችልም። ስለዚህ እናንተ ለእኔ ነግራችሁኝ እኔ ለሰው ብናገር ተናገርሽ ብላችሁ ልትጣሉ አትችሉ፣ ምክንያቱም እናንተ ስላልቻላችሁ ለእኔ ነገራችሁኝ። የራሳችሁን ገመና የራሳችሁን ጉድ ራሳችሁ መቻል ካልቻላችሁ እኔ ምናገባኝ? እኔ ምናጨናነቀኝ? ለዛ ነው ማለት አንዳንዴ እንደውም የሆነ ታይም ላይ እንዴት ስለ ጓደኛ ምናምን ስናወራ በነበረው ታይም ላይ ነግሬያችሁ አውቃለሁኝ የሆነ ለራሳችሁ የሚጨንቃችሁ የሚከብዳችሁ ማውራት ነው ፈልገው ያላችሁት ነገር፣ ሌላኛው ጓደኛችሁ ደግሞ ሌላኛ ሶስተኛ ወገን አለው። በተለይ ሶስተኛ ወገን ያለው ጓደኛ በጣም ነው የሚያስጠላው። እኔ አልወድም፣ የሆነ ጓደኛ ሌላ ጓደኛ ሲኖረው ምናምን የሚሰማችሁ ስሜት ራሱ አለን ለራሱ ዝም ብሎ አይደለም። እንደዚህ ሚስጥር ምናምን የሆነ ኖርማል የሆነ ሚስጥር ለማንም ልንነገር የሚችል ሚስጥር አውሩ፣ ኖርማል ነው ማለት ሰው እስከሆንም ድረስ ሳናወራ መኖርም ስለማንችል የማውራት ፍቅር አለን። ታውቃላችሁ። እና ግን ደግሞ ዝም ብሎ ለተገኘው ሰውም አይነገርም። እንዲሁም ደግሞ እንዳልኳችሁ ያ ሚስጥራችሁ በአደባባይ ላይ ቢወጣ እናንተ አንገት ሚያሰብር ከሆነ የሚጎዳችሁ ከሆነ ከፈጣሪያችሁ ውጭ ለማንም አትንገሩ። ወላ እናታችሁ ትሆን ወላ አባታችሁ ትሆን ማንም ሰው የሆነ ታይም ላይ ይሰብራችኋል። እውነቴን ነው። የሆነ ትንሽዬ ሰበብ ሲያገኝባችሁ እናንተ ስብር የሚያደርጋችሁ በዛች መጥፎ ጊዜያቸው ደግሞ ድብቅ ሚስጥራችሁ ነው። እና ሚስጥራችሁ ለራሳችሁ ድፍ እናደርጋችሁ ለራሳችሁ ራሱ ደግማችሁ አትንገሩት። ና ሚ ትክክል ነች። ለዛ ነው እንደዛ ያለችው። እና ብዙ አያለው የሀዘን ምልክት ምናምን ምናምን። እና በመጀመሪያ ደረጃ ይህንን ስላችሁ በጣም አዝናለው፣ ይቅርታ። ግን የሆነ ማማረት ነው የሚሆነው እንደዚህ እንደዚህ አይነት መጥፎ ነገር ምናምናም አታድርጉ። እግዚአብሔርን መልካም ነገር መመኘት ነው፣ በቃ ተመኙ። ሀይሜዬ በጣም ተወዷታላችሁ። አዎ እኔም ወዷታል፣ እናንተም ተወዷታላችሁ። ትናንት የተሰራው ቪዲዮ ያናድዳል፣ በጣም ነው የሚያናድደው፣ በጣም ነው የሚያበሳጨው። ግን እሳ እንደዚህ የሆነ እንደዚህ አይነት ነገሮች ስለተሰሩ እንደውም በቃ የሀይሜን ፎቶ እያደረጋችሁ እያቀነባበራችሁ ያላችሁ ጎበዞች፣ የብሩኬልም እንደዛው ጎበዞች፣ ግን የሆነ ይህ የሚያለቃቅስ ነገር ምናምን አትጠቀሙ። በቃ ይሄ የሆነ ማሟረት ነው የሚመስል እኔ አልወድም እሳቀቃለሁ እንደዚህ ነገር ምናምን ሳይና ይሄ የራሴ ተፈጥሮ ሊሆን ይችላል። የእናንተን ደግሞ አላውቅም። እና ወደ ዋናው ነገር ስመጣ ይሄ የመቼ ፎቶ ነው እያላችሁ የነበር ደግሞ ኮሜንት ላይ ቤተሰብ፣ ሰሞኑን በጣም ቢዚ ስለሆንኩኝ ኮሜንትም አልፎ አልፎ ነው ማነባው፣ እንዲሁም ኮሜንት ላይ ላልመልስላቸው ይችላለኝ። እና አንድ ኮሜንት ከመለሱ ድጋሚ ላልመልስ ይችላል። አልገባም ሁላ ብዙ ጊዜ ዩቱብ ልሰራ ወይ ደግሞ ፖስት ላድርግ ነው የምገባው። እና የቆየ ነው የአሁን ሳይሆን የቆየ ቪዲዮ ነው የተለቀቀው። ማለት አይታችኋት አለ አይደል? ተሰርተ የመጣችው በዚህ ሰሙ በብጥብጡ ነው ቀድሞ የተሰራችው እና በዛ ቀረጽዋት። ቆይተው ግን ቪዲዮ የተለቀቀ ትናንት ማታ ነው ማለት ነው። ለዛ ነው ከዛ ነው ከቲክታክ ነው ፎቶን ያመጣሁት። እሺ፣ በተረፈ እንግዲህ ወደ ሀብና ወደ መለኛው ስመጣ የፈለጉትን ነገር የመናገር የመቆጣት፣ የማስጠንቀቅ ሙሉ መብት አላቸው። እኛ በእነሱ ስርም ገብተን ምን አገባቸው እንደዚህ አትበሉ ንላቸው አይገባም። አይደለም እነሱ እኛ እንኳ ገብቶናል ምክንያቱም እነሱ ወንድም ናቸው ግን ከወንድሙ በላይ ከወንድሞቻቸው በላይ እኛ እናስባለን ልንል አንችልም ይህ የሆነ ማስመሰል ነው የሚመስለው የእውነቴን ነው እንወዳቸዋለን እናከብራቸዋለን ግን ከዛ በላይ የራሳቸው የሆነ ህይወት አላቸው የራሳቸው የሆነ መንገድ አላቸው የራሳቸው የሆነ የግል ሰው አላቸው ያ የራሳቸው የሆነ ሰው አላቸው ግን እኔ አሁን ሀብ እንደዚህ እንደዚህ ሲል ኖ እንደሱ ልትል አትችልም እኔ እንደዚህ እንደዚህ ማለት መብት አለኝ አይደለም የለኝም መብት ሀብ ግን ቢናገር ብሩኬን ቢቆጣ ሀተ ቢገርፈው ወንድሙ ነው። ያ ወንድም ማለት ቀኝ እጅ ነው። ቀኝ እጅና ግራ እጅ እንደማን ለያያቸው ሁሉ ልክ እንደዛ ነው። ስጋችሁ ነው ማለት። ትናንት አሁን ሀይሚን በከባዱ መጠሽበት ከሆነም ነገሬን ምናምን እያሉ ነበረ ቪዲዮ ነው የሰሩት። እና ማለት ብራንክም ከሆነ ደግሞ የሆነ ችግር ካለም ንገሩኝ። ታውቃላችሁ ሀይሚን በጣም ነው የሚወዷት፣ ብሩኬም ሀብም መለኛውም ልክ የሆነ ሀብና መለኞው ታውቃላችሁት እንደሌላቸው ልክ እንደ እህታቸው አድርገው ነው ውድድ የሚያደርጓት ገባቸው። ደግሞ ይህም የምትወደድ ልጅ ነች፣ ጨዋ ልጅ፣ ምርጥ ልጅ እንዴት አድርገ ነገራችሁ። እና ደግሞ አንዳንዶች ለሀይሚ ክብርና ምናምን አስተምራለው የምትሉ ሰዎች ተው፣ ክብር እሷ ታውቃለች። ግን ትናንት ነው ከትናንት በፊት እንደውም ሪፖስት ያደረገችው ትክታክ ላይ ያለ እና አንዳንዴ የሆነ መስራት ያለብ ነገር ካለ የግድ ስራ ምናምን የሚል ገብታችሁ የአይምሮ ሪፖስት የምታደርጋቸው ነገሮች እዩ። የሆነ ምን መስራት እንዳለባት ምን መስራት እንደሌለባት መቼ ማቆም እንዳለባት መቼ ማስቀጠል አለማስቀጠል እንዳለባት ወይም የምትቀል ጅነች፣ ገባችሁ። በደሜ ትንሽን ብትሆን ግን አይምሯ ትልቅ ነው፣ ገባችሁ። እና ሀብም መለኛውም እንግዲህ ያስጠነቀቁት እንደሰማችሁ ዳኝ ነው ማለት ዳኒም ብሩኬም ጥፋት አላቸው። ግን አሁን ላይ በደንብ እንትኑን እያካሄዱ ያለ ወይ ደግሞ ነገሩን እንዳይቋረጥ እያደረገው ያለ ዳኒ ነው። ስለዚህ ወንድም ናቸው፣ ዳኒ መቆጣት መብት አላቸው ማለት ብዙ ነገርም እየተባለ ስለነበረ የሸገር ልጅ ነው እንትና ባይዘው ማለት ነው። አንዳንዴ የሆነ የሀገር ስም ባታመጡ ወይ ደግሞ እንትና እንደዚህ አራዳ ነው ሁሉም ሰው ማለት ነው የሆነ ነገሩን በአደባባይ ላይ ያወጣ ይችላል። ግን ማንም ሰው ለሚወደው ሰው ተሸናፊውን አውቅ ለሚወደው ሰው ለፊት ለመቆም ለሚወደው ሰው ለመጋፈጥ በደስታ ነው የሚጋፈጠው እንጂ ደብሮት ያቅ። ማንም ሰው ለቤተሰቡ በቤተሰቡ እንደማይደራደር ሁላ ሀብና መለኛው ደግሞ በቤተሰቦቻቸው በወንድማቸው ወንድማቸው በእህታቸው አይደራደሩም። ገባቸው አይደል? በዛ ላይ ደግሞ በሚስትና በሀገር ነው የሚባለው። አይደራደሩምና የወንድማቸው ሚስት የወንድማቸው ሚስት ያን ዳኒ በቃ ትናንት በጣም ነው ያበሳጨኝ። እንደዚህ ጸጉሯን ሲነካ ሰው ሲ ደግሞ እንደዚህ ሃይሚን ለመማታ ስንት ስትል ምናምን ብሩኬ ቁሞ ለምንድና ያስመጣት በጣም አናዶኛል ምናምን ያላችሁ ደግሞ ብሩኬ ወደዚህ ነበረ ዙሮ የነበረው ያቺ ጦምጦማ ውሃደስ ደግሞ ይቅርታ አድርጎ እንዳታሰድቡኝ፣ እና እሷ ነች እንደዚህ ከቆመችው እንደዚህ አልፋንትን ያለቻት እንጂ ብሩኬ ሊያስመጣት ፈልጉ አደለም። ከዛ ዘወር ነው ያለው ብሩኬ ገባቸዋል እና ባለው መልኩ ነው እንጂ ብሩኬ አይደለም እንድትመታ እንድች ማንም እንዲያየት አይፈልግም። አይኖክ ስለተናደድን ምናምን ሊሆን ሲያንድ ዛ እያልን ያለ ነው። እና ሶሲም ተረጋጊ፣ አትንጦንጦ፣ ስርዓት ሽንጂ ብሩኬን ለማግኘት አትሞክሪ። አሁን ትናንት ነው የተናገር ያለሁ ሀይሜ የጠራቻት ሷን ነው ግን እሷ ይዛ መጣች ሁለታቸውን ለሆነ ለማይለያት የሞከሩ ያል ዳኒ እና ሶሲ ናቸው። ስርዓታቸውን ብትይዙ በጣም ደስ ይለኛል። ዳኒ ሀይሚንም ለማግኘት አትሞክር፣ ሶሲም ደግሞ ብሩኬም በጭራሹ ለማግኘት አትሞክሪ። ብሩኬም ደግሞ በቃ ይቅርታ ጠይቃል አይደለ፣ ከሶሲ ራቅ ተብላል። ሀይሚ እየተሰማት ያለው ከእሷ እንድ ትርቅላት ነው ሌላው ሰው እንደዛ። ስለዚህ ከሶሲ መራቅ አለበት ብሩኬ ማለት ነው። ፍቅር ላለማጣት ከሶሲ በደንብ አድርገ መራቅ አለበት። አስፈላጊም ስላልሆነች በቃ ሀይሚ የምታፈቅራት ምትወዳት ከሆነ ከእሷ ጋር የመቀጠል ፍላጎቱ ካለ ሶሲ ቤስት ፍሬንድ ሽ ምናምን አይነፋም። በቃ ደስ አይልም፣ አይመጣውም አታስፈልግም። እንደዚህ መደፋበስ ምናምን የሆነ አይን ያወጡ ፈጣጦች ነገር ናቸው። ዳኒ በአንድ ቀን መጥቶ እንደዚህ ሄሚላንጅ ቦታ አለኝንንንንን፣ እሷ ደግሞ የሆነ ብሩኬ የሆነ ቦታ ስትጠራው ብሩኬ ንዚያ እመጣለች የሆነ ነገር ሲሆን ሁለታችሁ ስርዓታችሁ የምትይዙ ጥሩ ነው ማለት በሰው ፍቅር ላይ እንደዚህ ምርጥ የሆነ ፍቅር ያላቸው ልጆች የሆነ ያልሆነ ስምም ልታሰጧቸው ምናምን እየሞከራችሁ ስለሆነ እዛ ጋር እንድታቆም እፈልጋለሁ። የእኔ ፍላጎት ብቻ አይደለም የብዙ ሰዎች ፍላጎት ነው። መለኞው እና ሀብ ቴንኪዩ። እንደዚህ መጣችሁ ስላየኋቸው ወንድም ኩራት ጌጥ ነው። ይመቻቸው ወንድሞቼ። በተረፈ ዛሬ ሰላሙን ይመጣሉ ብዬ አስባለሁ። የኔ ውዶች አስጨነቅ ወዳችኋለሁ። መልካም ጊዜ ሁላችሁ። በላዮች ውስጥ እስክንገናኝ ባይ